የሆንኩትን ነገር እኔ ምን አውቃለሁ በጫወታ መሃል አንተን አስባለው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ ዩቱብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ደግሞ እምር ድምረቅ ሸብረቅ ብዬ በሚያምር ቦታ ሆኜ መጥቼ እላችኋለሁ ማለት ነው እና እውነት ለመናገር ይኸው አዲስ ነገር ኖሮ ምናምን አይደለም። ግን የቤዛ እህት መታ ትላንትና፣ እንግዲህ እሱን አንቃ ስትይዘው ነበር። እህቴን አምጣ ምናምን ምናምን ብላ መጀመሪያ ፈተው የለቀቋት ልጃቸውን ሊፈልጉ መጥተዋል መሰለይም፣ ቤተሰቦቿ እናም ካላገኘውሽ ብላ እየደወለችልኝ ነበር ልጅቷ ማለት ነው። ስለዚህ እኔም ከስንት ትግል በኋላ ኦኬ ላግኝሽ ብዬ ስለቀጠርኳት ከእሷ ጋር ያለው ነገር የምናደርገው ነገር ደግሞ ለመረጃም ለማስረጃም ስለሚሆነኝ ቪዲዮ እንዲያስፈልግ ያለው ማለት ነው። ስለዚህ ልጅቷ እዚህ ቀጥሬያታለሁ። እውነት ለመናገር ተነጋግረን እንግባባዩን። ምክንያቱም ምንም የቀረኝ ነገር የለም። ከልጅቷ እዚህ ከተማ ለቃ እንድትወጣ ጠይቅ ያታለው አልወጣም፣ ጭራሽ እሱን ይዝ ይሄዳለሁ ብላለች። ስለዚህ መጨረሻቸውን ማየት ስለፈለግኩኝ እኔም ነገሮችን ዝም ለማለት ሞክሬ ነበረ። ልጅቷ ግን ስልኬ ተቀብላ እንግዲህ ደውላ ካላገኝ ሁሽ ብላኛለች። ምን ልታወራልኝ እንደሆነም አልገባኝም ማለት ነው። ስለዚህ እሷ ስትመጣ ያለው ነገር በሙሉ ለእናንተ ማሳወቅ ማሳየት ስለምፈልግ ከልጅቷ ጋር የሚኖረኝ ቆይታ እማሳያችሁ ይሆናል ማለት ነው። ምክንያቱም ለመረጃም እንዲሆነኝ ማለት ነው። ስለዚህ እኔ ያለሁበት ድረስ እንድትመጣ አድርግ ያለው ትመጣለች እና ይሄ ነገር ደግሞ መረጃው ምን ይጠቅምሻል፣ ለምን ሁሉም ነገር በቪዲዮ ምናምን የምትሉኝ፣ እኔ ምስክር ምናምን ብዬ ወዲ ወዲያ ከምሯሯጥ እያንዳንዷን ነገር በቪዲዮ ቢይዛት ለእኔ ትጠቅመኛለች ማለት ነው። ያው ከሱ ጋር ያለን ነገርም ስላበቃለት ለፍርድ ቤት ለመረጃ ይሆነኛል ብዬ ስላሰብኩኝ ነው። ሁሉም ነገር ለእናንተ እያሳየው ያለሁት ማለት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። ማዕዶት፣ ይቅርታ አድርግለት ይቅርታ ጠየቀሽ ምናምን ምናምን ነግሬያቸዋለሁ። ከዛ በፊትም ማለት እኔ ይቅርታ አላረግም ወይም ደግሞ የይቅርታ ሰው አይደለሁም ሳይሆን ያደረገው ነገር በይቅርታ ብቻ የሚታለፍ ስላልሆነ ነገሮች እየቀጠሉ ስለሆነ እሷም ከዚህ ከተማ እስካልወጣች ድረስ እኔ ይቅርታ ባደርግለት ነገ ዞሮ እሷን ማግኘቱ ስለማይቀር ከእሷ ጋር መሆኑ ስለማይቀር የሁለት ቤት ባለ ደግሞ እንዲኖረኝ አልፈልግም። እኔ በግሌ ማለት ነው። እኔ አንድ አንድ ወንድ ብቻ ነው እንዲኖር የሚፈልገው ባሌም ሌላ ሚስት እንዲኖረው ስለማልፈልግ ነው እንጂ ይቅርታ ላለማድረግ ፈልጌ አይደለም። ያው ብዙ ሽማግሌዎች ምናምን ሞክረው ያቃታቸው ጉዳይ ስለሆነ ይቅርታው ላይ ባትለፉ ደስ ይለኛል። ለእናንተም ክብር ወይም ለእናንተ እንትን ብዬ ይቅርታ ባደርግለት ደስ ይለኝ ነበር። ግን ለእናንተ ብዬ የማይሆን ኑሮን መኖር አልፈልግም። ስለዚህ ልጄ እኔ ራሴ ያሳድገዋለሁ። እኔ ለልጄ አላንስም በሚለው ነው። ውዶችዬ እንግዲህ ይህንን ይመስላል። ልጅቷ ስትመጣ ደግሞ ያለው ነገር አብረን ምና ይሆናል ከብቶኝ የቆያ ይመስለኝ ባይኖር አለው የሚለኝ

አሰፈራችን፣ ቅርብ ነው። ብዙ አይረቅም። እንዳሰብኩት አይደለም። ደህና ነሽ? አስደከምኩሻል። አይ ችግር የለውም። ከልጅ ጋር ስላልተመቸኝ ለዛ ብዬ ነው። ይገባኛል። እኔም ደግሞ የመጣውበት አላማም ስለሆነ የግድ የሆነ ነገር ላይ ደርሶ መሄድ ለእኔም የምፈልገው ነገር ነው። ስለዚህ በጣም ነው የማመሰግነው። ኧረ ችግር የለውም። ምንም ችግር የለውም። እንግዲህ ለእኔም ጥቅም ነው ብዬ ስላሰብኩኝ ነው አስቤበት፣ እሺ ብዬ ተስማማሁት እና ስለዚህ ጥሩ ነገር ይፈጠራል ብለን ተስፋ እናድርግ። ያለው ነገር ደስ ባይለም ግን ያው ጥሩ ነገር ለመፍጠር ነው አሁንም እናስበው። እኔም የመጣሁበትን ነገር ታውቂያለሽ። የእናንተም ነገር፣ በእናንተ መሀል የተፈጠረው ነገር ደስ የሚል አይደለም። ተስፋም አልጠብቅም። የሆነውም ነገር እንዳጠቃላይ ደስ የሚል አይደለም። የምትጠብቀውም ነገር አልነበረም። ባለፈውም ሳወራ እንዳየሽው ነው። እኔ ትመለሳለች የሚል ግምት ነበር የነበረኝ ከአንቺ ጋርም እንደዚህ አይነት ሰጥ አገባ ውስጥ ገባላችሁ ሰብ ቀለል አድርጌ ነበር ያሰብኩት። ግን ያው ነገሮች አንዳንዴ አንቺ እንዳሰብሻቸው አይደለም የሄዱት። በጣም ዙሩን እንትን እያለችው ነው እና እኔ በጣም በትግስት ለምኛታለው በቃ ምንም ማለት አይተሽዋል። በቃ የኔን ሕይወት በጣም ብጥብጥ እያደረገችው ነው እና ለምን በቃ እሺ ያው ወንድ አልጠፋ ሌላ ወንድ እንግዲህ ሞልቷል እሷም እንትን ናት ሴት ናት አደለ። ነገ ነገስ፣ እሷን ጥሏት እንደማይሄድ በምን እርግጠኛ ናት እሷ? ይሄ ሁሉ ላስረዳት በሞክርም ምንም ምሰማ ጉድ አይደለችም። እና የእውነት በጣም ነው ያሳዘነች። በጣም ነው ህይወቴን የበጠበጠችው፣ ትዳሬን የበጠበጠችው፣ ልጄም ያላባት እንዳሳድግ እንግዲህ ፈርዳብኛለች። አንዳንዴ ልህም ለህም ይዝሻል ደግሞ እሱ ነው ፊት የሰጣትም ብለሽ እንትን እንድት ያደርግሻል የሷ ልህኝነት ደሞ እንትን ስትይ ጨራሽ አብሬ ከሰደዳለሁ እስከ ማለት እሱ ላይ ባለቤት ላይም የተወሰነ ቅሬታ አለኝ። እኔ ከመጀመሪያው ጀምሮ ስትመጣ ያለውን ነገር መቋጨት የምችልባቸው ነገሮች ነበሩ። ከመቀበሉ ጀምሮ ያለው ነገር አልወደድኩትም። እኔን ብጠይቅኝ ደስተኛም አይደለሁም። እርሷም ደግሞ ቤተሰብም የሚያውቀው ነበር ልጁ እንግዲህ መሰረተችው ህይወት ነበር። ግን ከዛ በኋላ ያው ነገሮች እንደዚህ ሆኑና ደግሞ ከእናንተ ጋር ወደ እናንተ ህይወት ደግሞ እየመጣ ሄደ ጉዳዩና ያንቺን ባለቤት ችግር እንዳለ ሆኖ መጀመሪያ ላይ ያደረገው ነገር እንደ አንድ ባለትዳር በጣም ትልቅ ስህተት ነው። እኔም እሱ ነበረ። ግን ከዛ በኋላ ደግሞ ማጋጋል ይባስ እንትን ስትሞክሩ ደግሞ የሄደችበት ርቀትም ደስ የሚል አይደለም። እንዴ ባለትዳር ነው፣ ልጅ አለው፣ ይኑራው ችግር የለውም ምናምን ስትል ለሁለት ቤት ፈልገሽው ነው። የሆነ ግራ የምታጋባ ምን አይነት ፍጡር እንደሆነች አላውቅም። እውነት ለመናገር እኔ ይቅርታ እህትሽ ስለሆነች አሽሞንሙኜ ምናምን እንትን አልልም። ግን እንደዚህ አይነት ሴት ደግሞ በህይወቴ አይቼ አላውቅም አሉ እኮ አሁን ሌላ ወንድ ላይ ያገባ ወንድም እንትን የሚሉ አሉ፣ ግን በዚህ ልክ ሙጥኝ ብለው የሆነ ወንድ ልጅ ላይ መንጠልጠል፣ የሰው ህይወት አደጋ ላይ መጣል ተገቢ አይደለም። ሲጀምር ነግበኔ የሚባል ነገር አለና በጣም ነው ያስከፋችኝ። እውነት ለመናገር እሱ ሁሉንም ያስከፋ ነገር ነው። እሷም ደግሞ እውነቱን ስነግሩሽ በእንደዚህ አይነት አስተዳደግ አይደለም ያለፈችው። ምናልባት ከምን የመጣ እንደሆነ ባይገባኝም መቼ እንደዚህ አይነት አስተሳሰብ ውስጥ እንደገባች ባላቅም ጀምሮ ሀገር ይሄ አልነበረም። ግን ያው አንዳንዴ ምናልባት እልህም ሊሆን ይችላል። የነበራቸው ህይወት እንዲህ በቀላሉ ይቋጫል የሚል ግምት አልነበራቸውም ይሆናል ሁለቱ። እንግዲህ ሰው እኮ አሁን ማለት አንቺ ነሽ የምታውቂያት አይደለ? እኔን ብትጠይቅኝ ግን ምን አይነት ሰው ቢያሳድጋት ምን አይነት እናት ብታሳድጋት ነው ምናምን ብለሽ እንድትያደርግሻል ሁኔታዋ ማለት ነውና ማንም ሰው እንትን ብትይ እንደዛ ነው። አስተዳደጓ ትክክል ከሆነ ደግሞ እቺ ልጅ በዚህ ልክ እንዴት እንትን ትላለች አስተዳደጓ ብለሽ መተቸት አትችይም። እሷ የሰራችው ስህተት የሷን ቤተሰብ ሊገልጽ አይችልም፣ ወይም ደግሞ የእሷ ቤተሰቦች ለእሷ የከፈሉትን ዋጋ ሊያወርድ አይችልም። የሷ አሁን ላይ የሰራችው ስህተት ሊያወርድ ላይችል ይችላል ይችላል። ግን ደግሞ ልጅቷ የምታሳየው ነገር እሺ፣ ሳፋላ እኔ እሺ ማህበረሰቡ ኢትዮጵያ ላይ ራሱ እንደዚህ አይነት እንደዚህ አይነት ሴት አለች፣ እንደዚህ መረን የለቀቀች እሷን እሷን ብቻዋን መተቸት ትችያለሽ። አሁንም ቢሆን እሷን ብቻዋን፣ ግን ቤተሰብ ማህበረሰብ ምናምን ብለሽ መንከታች። ቤተሰቧ የራሱ የሆነ የከፈለ ዋጋ ይኖራል፣ እሷን እዚህ ደረጃ ለማድረስ ወይም በእሷ አስተዳደር ውስጥ ያደረጉት አስተዋጽኦ ሊኖር ይችላል። የእሷ አንድ ስህተት አውጥተሽ ምን አይነት ቤተሰብ ነው ምናምን፣ አንቺ እንደ አንድ እህት ብቻ ሳይሆን እንደ አንድ ሴት ልጅ በአንቺ ላይ ቢሆን ምንድን ነው የምታደርጊው? እንዴ አንቺም ሴት ነሽ አይደለ? ነገ እንደዚህ አይነት ነገር ላይ ቢፈጠርብሽ ምን ልትይ ነው ስለዚህ እቺ ልጅ ቤተሰቡ ከራሷ አልፎ ቤተሰቡን ማሰደቧ ምንም ሊደንቅሽ አይችልም። አደግፋታለሁ እያልኩኝ እኮ አይደለም አልደግፋትም። አሁንም እህቴ ብትሆንም አልደግፋትም። የሰራችሁ እኮ ስህተት ነው። አሁንም ቢሆን የባለቤትሽም ራሱን የቻለ ስህተት አለ። እሷም ደግሞ ከዛ በኋላ የሄደችበት ርቀትም ልክ ነው እያልኩሽ አይደለም። ልክ አይደለም ግን ይሄ ነገር ሊቋጭ ይገባል፣ መፍትሄ ሊበጅለት ይገባል ነው ልጅቷ ምንም የሚቋጭ ነገር የላትም። ሲጀመር ይሄ የአስተዳደግ ውጤት ነው። ግን ምን አይነት ቤተሰብ እንዳሳደጋት አላውቅም። እውነት ለመናገር ይቅርታ አድርግልኝና ይሄ ያዝግያታል። ምንም ምታስቆም ነገር የለም። ይቺ የአስተዳደግ ውጤት ናት። እውነት ነው። በፍፁም ምን አይነት ቤተሰብ እንዳሳደጋት ማለት አቺ እሷ ለሰራችው ስህተት ቤተሰቧን ማውቀሳችሁ የሷ አንድ ስጠት እንዴት ነው ቤተሰቡ አለ ያሱ ክስም የሆነ አላቸው። በቃ እሱ አይሰራቸው። ምን አይነት ቤተሰብ ነው የምታሰድበው? እህትሽ ናት እንጂ እኔ አይደለሁም እየሰደደው ያለው ስለዚህ እህትሽ ያስተዳደግ ውጤት ናት። በቃ ዞሮ ዞሮ በስነ ስርዓት ተቆንጥጣ ብታድግ ኖሮ ይች ልጅ ምን አይነት ቤተሰብ ነው ያሳደጋት ምን የራሴን ህይወት መምራት እፈልጋለሁ። ከባሌ ላይ እንድትወርድልኝ እፈልጋለሁ። እህትሽን ይዘሽ ከዚህ ከተማ እንድትወጣ እፈልጋለሁ። በቃ እቺ ልጅ ከዚህ ከተማ ይዘሽልኝ ውጪ። እኔም እኮ እፈልጋለሁ ወደ ቤቷ ወደ ስራዋ እንድትመለስ። እኔ እውነት ቤተሰው የላትም እንዴ እያልኩኝ ነበረ። እና ቤተሰው ካላት እስከ ዛሬ የት ሄዳችሁ ነበር? እንደዚህ ለነገሩ ያስተዳደግ ውጤት እኮ ነው። ምንም አይደለም እውነት። አዎ ብለሽ የቤተሰብ ስም ማንሳት፣ ለምን ነው የማላነሳው? እንድታድግ ባታደርባት ኖሮ እኮ ይች ልጅ እንደዚህ ያትሆንም ነበረ። ዛሬ ላይ አመጣችሁ አመለካከት እና ሀሳብ ሊሆን ይችላል። ምን አይነት ቤተሰብ ነው ያሳደጋት? ቤተሰብ ነው የምትዩስ? ከዛሬ የት እንዳለች እንኳን ያልፈለጋችዋት ቤተሰብ ቤተሰብ እያልሽ ማነው የሚፈልጋት? አሁን ከስንት ጊዜ በኋላ ጭምልቅልቋ ከወጣ በኋላ እቺ ልጅ እኮ የት ድረስ እንዴት ትሆነ ያላያችዋት አሁን በስንት አንድ መተሽ ደግሞ ቤተሰብ ቤተሰብ። የትኛው ቤተሰብ ነው ቤተሰብ? እኮ እናትና አባት፣ አሁን ላይ እኮ ሶሻል ሚዲያ ላይ ይጠቀሙ ይችላል። አንቺ ተጠቀምሽ ማሳወቅ ትችያለሽ። እንዴት ታስቢያለሽ? አንቺ እንደዚህ አይነት ነገር እንዴት ነው ቤተሰብ ሊያውቅ የሚችለው? እንዴት ነው እንደዚህ አይነት ቤተሰብ? ሲጀመር ልጅቷ ቤተሰብ ራሷ አጨማልቆ ነው ያሳደጋት። የመርሱን አታውቂም ስለ እኔ ቤተሰብ ምንም የምታውቂው ነገር የለም። ስለኛ ባክሽ ቤተሰብ ቤተሰብት በይኝ። እንደዚህ አይነት ቤተሰብ ታወቀ አልታወቀ እንኳን አላወኳቸው። ሲጀመር እኔ ክብር ያለሽ መስሎኝ በክብር ላናገርሽ ነው። አሁንም እኔ ማክብሬሽ ነው እያናገርኩሽ ያለው። አንቺ ከብር ስለ ቤተሰብ መናገራችሁ፣ እሷ ለሰራችሁ እሷ ብቻ ነው መውቀስ የምችው እንጂ ቤተሰቦቻችን መውቀሳችሁ። ቤተሰቦቻችን የራሳቸው የሆነ ኳሊቲ አላቸው። ምናልባት እሷ ዛሬ ላይ ላመጣችሁ አመለካከት እነሱ ምን አይነት ቤተሰብ ይሄ ኳሊቲ የምትያቸው? እንደዚህ አይነት ቤተሰብ አታውቂ ባክሽ። ነው ነው አታውቂ ቤተሰብ አታውቂ ሰበሪ